ጤና ይስጥልኝ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን በቅድሚያም ጀነራል ታደሰ ወረደ የትግራይ ግዛይ መንግስት ፕሬዝዳንት እንዲሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት ደርሶ እንደነበር ህወሓት ገለጸ። ድርጅቱ በኢሜይል ፕሬዝዳንት ይጠቆም የሚለውን የጠቅላይ ሚኒስትሩን ጥሪም ተቀባይነት የሌለው ብሎታል። የትግራይ ህዝብ ሰላምን የሚያውቁ ሰፋፊ እንቅስቃሴዎች በፌደራል መንግስቱ በኩል እየተካሄዱ ናቸው ሲልም ከሷል። ዝርዝሩ ተዘጋጅቷል። የመከላከያ ሰራዊቱ ከ220 በላይ የፋኖ ኃይሎችን ገደልኳለ። ይኸው ሰራዊት በፈጸመው የከባድ መሳሪያ ጥቃት ደግሞ ህጻናት መገደላቸው ታውቋል። ምክር ቤቱ በበኩሉ አቶ አረጋ ከበደ ለመደራደር ተዘጋጅቷል ሲል ነው የገለጸው። እንመለከተዋለን። ርዕሰ መስተዳድሩ የድምፃዊው ዘፈን በክልሉ እንዳይዘፈን ትእዛዝ ሰጡ። ዘፈኑን ከፍተው ሲያጫወቱ የተገኙ መዝናኛ ቦታዎችና ግለሰቦችም እርምጃ እየተወሰደባቸው እንደሆነ ድምፃዊው ለኢትዮ ፎረም ተናግሯል። የምትሰሙት መረጃ ይሆናል። በሀገሪቱ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ ስለመምጣቱ ተነገረም። አንድ ሆስፒታል በሰባት ወራት ውስጥ ብቻ አርባ ሰዎች ራሳቸውን ማጥፋታቸውን መዝግብ ያለው ሲልም አሳውቋል። ሌላኛው መረጃችን ነው። የሱዳን ጦር የካርቱም ዓለም አቀፍ አውሮፕላን ማረፊያ ጣቢያን መቆጣጠሩን ገለጸም። በሌላ ዜና ሩሲያ ከዩክሬን ጋር የተኩስ አቁም ስምምነት ከማድረጓ በፊት የተጣሉ ማዕቀቦች እንዲነሱላት ጠይቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። የመከላከያ ሰራዊቱ ከሁለት መቶ ሀያ በላይ የፋኖ ኃይሎችን ገደልኩ አለም። ይኸው ሰራዊት በፈጸመው የከባድ መሳሪያ ጥቃት ደግሞ ህጻናት መገደላቸው ታውቋል። ምክር ቤቱ በበኩሉ አቶ አረጋ ከበደ ለመደራደር ተዘጋጅተዋል ሲል ገልጿል። በአማራ ክልል አሁንም ጦርነቱ በቀጠለበት ሁኔታ በመከላከያ ሰራዊቱ በኩል የሚወጡ መግለጫዎች ደግሞ በርካታ የፋኖ ኃይሎች እንደመሰስን የሚሉ ሆነው ነው የቀጠሉት። ከሰሞኑ ሰራዊቱ የትግራይ ጄኔራል አስተባበሯቸው ያላቸውን የፋኖ ኃይሎችን አባላትንም ከሶስት መቶ በላይ የሚሆኑትን ገደልኩ ሲል ገልጾ አለም አቀፍ የመገናኛ ብዙሀን የፋኖ ኃይሎች ከስድስት መቶ የሚልቁ የመንግስት ኃይሎች ደግሞ ከሶስት መቶ በላይ የሚሆኑ ሰውን ገደልናሉ ሲሉ መዘገባቸው የሚዘነጋ አይሆንም። ዛሬም ከቤንሻንጉል ጉሙዝ ክልል ሳይቀር ተጨማሪ ሰራዊቱን ወደ ክልሉ እያጓጓዘ ወደ እርስ በርስ ጦርነቱ ለመማገድ እያንቀሳቀሰ የሚገኘው የመከላከያ ሰራዊቱም ከሁለት መቶ ሃያ በላይ ታጣቂ ገደልኩ የሚል መግለጫን አውጥቷል። ይህንን ግድያ ፈጸምኩ ያለው ደግሞ በሌትናንት ጀነራል ማሐመድ ተሰማ የሚመራው የምስራቅ እዝ ነው። ጀነራል ማሐመድ ተሰማ አሁን የተናገሩትን ከዚህ በፊትም ደግሞ ደጋግመው የገለጹት ቢሆንም ፋኖ ህልውናው አክትሟል ሲሉ ተደምጧል። ዛሬ ብር ሸለቆ ላይ የተገኙት የክልሉ ብልጽግና ሹም ደሳለኝ ጣሰው ግን የክልሉ ነባራዊ ሁኔታ ጽንፈኞች ባሏቸው የፋኖ ኃይሎች እየተናጠነው ሲሉ ነው የተሰሙት። ሌትናንት ጀነራል ማሐመድ ተሰማ ደግሞ በሰሞንኛው ጦርነት አምስት መካከለኛ የፋኖ አመራሮችን በደቡብ ጎንደርና ጎጃም ቀጠናዎች ገደል ሲሉ ይቀጥላሉ። በሰሞንኛዎቹ የፋኖ ኃይሎች አንድነት ሲሉ በጠሯቸው ዘመቻዎች ተገደሉ የተባሉት ለዓመታት ሀገር የደከመባቸው የሰራዊቱ ኮለኔሎችን ጉዳይ ባያነሱም ይህ ጦርነት በተፋላሚዎች ብቻ ላይ አይደለም ጉዳትን እያስከተለ ይቀጠሉ። በዚህ ሰሞን ጠንካራ ጥቃት ከተፈጸመባቸው አካባቢዎች ውስጥ አንዱ በሆነው ሰሜን ጎንደር ደባርቅ ቅርብ ርቀት ያለው አካባቢ ሲሆን የመንግስት ኃይሎች ከፋኖ ነው ኃይሎች ጋር ካደረጉት ውጊያ በኋላ ወደ ከተማው ገብተው ጥምቀት ውሃ ተብሎ ወደሚጠራው አካባቢ እየፈጸሙት የሞርታር ጥቃት ቢያንስ ሶስት ህጻናትን መግደሉም ተሰምቷል። ይህ ጦርነት ፖለቲካ የሆነ ምላሽ ይሰጠው ዘንድ ህዝቡም ከሰቆቃ ይወጣ ዘንድ የሚቀርበው ጥሪ ቢቀጥልም አገዛዙ ግንብር ሸለቆ ላይ ሌላ ሰራዊትን እያሰለጥንኩ ነው የሚለው ነው ሲያስተጋባ የዋለው ጠቅላይ ሚኒስትሩ አሁን የጅብ ቆዳ አሳሪዎች የጅብ ግልገል ተሸካሚዎች ወደሚል ማህበረሰባዊ ስድብ ከመሸጋገራቸው አስቀድ አስቀድመው ባለፈው አመት የፋኖ ኃይሎችን ጫካ ያሉ ወንድሞቻችን ብለው ከጠሩ በኋላም መፍትሄው ካረጋ ከበደ ስር ሆናቸው መስራት ነው ሲሉ መናገራቸውም የሚዘነጋ አይሆንም። በጫካ ለሚገኙ ወንድሞቻችን ጥሪ ያቀርብላቸው ፈልጋል። ዛሬ ዛሬ አማራ መሪ አግኝቷል። አረጋ ከበደን የመሰለ ታማኝ ትጉ መሪ አግኝቷል። አማራ ነኝ የሚል ለአማራ ቆረቆራለሁ የሚል የአማራ ጥቅም ሊነካ አይገባውም የሚል አማራ በልኩ መጠቀም አለበት የሚል ስለአማራ መብት ስለአማራ ዴሞክራሲ የሚታገል ማንኛውም ግለሰብና ቡድን ካረጋ አመራር ስር ሆኖ ህዝቡንና ክልሉን መጥቀም ስለሚችል ይብቃን መገዳደል። የብልጽግናው የሰላም አማራጭ እጅ መስጠት፣ ከዛም በአማራ ክልል በሾማቸው ተላላኪዎቹ ስር ሆኖ ማገልገል እንደሆነ በይፋ በተናገረበት በዚህ ወቅት የሰላም ካውንስሉ ደግሞ አቶ አረጋ ከበደ ለድርድር ዝግጁ መሆናቸውን ገልጸውልኛል ይላል። የፋኖ ኃይሎችና የብልጽግናው መንግስት መካከል የተፈጠረው አለመተማመን ለድርድር አስቸጋሪ ሁኔታን ፈጥሯል የሚለው የሰላም ምክር ቤቱም በውጭ ሀገራት ጭምር ድርድር ለማካሄድ ፈቃደኝነቱ አለ ሲልም ያክላል። ወደ ንግግር የምትመጡ ከሆነ ለመተማመን በፈለጋችሁት አይነት የውጭ ሀገር መንግስት እና ተቋማት እነዚህ ኢንተርናሽናል ኮሚኒቲው ጋር በአውሮፓ ህብረት ይሁን በአፍሪካ ህብረት ይሁን በዩናይትድ ስቴትስ ሰውፍ አሜሪካ ይሁን በይጋድ በኩል ይሁን በሚፈልጉት ወላ ሀገሮችም እራሳቸው ተነጥለው ከአውሮፓ ህብረትም ከኔ የተሻለ ነው የሚፈልጉ ኔዘርላንድም ይበሉ የሚፈልጉ ማንንም ይበሉ ቡልጋሪያ ሊበሉ ሊያደራድረን ይችላል ዋስትና ሊሰጠን ይችላል በሚሉት መንግስት አማካኝነት ጥያቄያቸውን ይዘው ቀርበው በጠረጴዛ ዙሪያ ላይ በዓለም አቀፍ ስታንዳርድ ደረጃውን በጠበቀ መንገድ በዛ ዋስትና መሰረት ወደ ድርድሩ ብለናቸዋል። ይህንን ሀሳብ ገና እንግዲህ እየተነጋገርንበት ነው ነው የሚሉት፣ እየተወያየን ነው የሚሉት፣ ተወያይተን ምላሽ እንሰጣችኋለን የሚል ነገር ይህ ካውንስል ባለፈው ዓመት የመጨረሻ ወራት በብልጽግና ሰዎችና በጄኔራሎች አስመራጭነት ከተቋቋመ በኋላ በተለይም የፋኖ ኃይሎችን በታትነናቸዋል የሚል እሳቤ በአገዛዙ በኩል በተወሰደ ሰሞን ውንጀላዎች ይቀርቡበት ነበር። ሽፍታና ጽንፈኞችን ከመንግስት እኩል አድርጎ በማቅረብ በየኤምባሲዎችና በየተቋማቱ እያቀረባችሁን ነው በሚል ከወታደራዊ አዛዦች ጭምር የጽንፈኞች ደጋፊ ናቸው ተብለው መፈረጃቸውም የሚዘነጋ አይሆንም። የፋኖ ኃይሎች በበኩላቸው የሰላም ካውንስል የሚባለውን አወቃቀር የብልጽግና የፖለቲካ ድለላ ስልት በሚል ውድቅ ሲያደርጉት እንደነበርም የሚታወስ ነው። ጄኔራል ታደሰ ወረደ የትግራይ ጊዜያዊ መንግስት ፕሬዝደንት እንዲሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት ደርሶ እንደነበር ህወሓት ገለጸ። ድርጅቱ በኢሜይል ፕሬዝደንት ይጠቆም የሚለውን የጠቅላይ ሚኒስትሩን ጥሪም ተቀባይነት የሌለው ብሎታል። የትግራይ ህዝብ ሰላምን የሚያውቁ ሰፋፊ እንቅስቃሴዎች በፌዴራል መንግስቱ በኩል እየተካሄዱ ናቸው ሲልም ከሷል። ለተለያዩ ግለሰቦች ፕሬዚደንት አደርጋለሁ እያሉ ቃል ሲገቡ የሰነበቱ ጠቅላይ ሚኒስትር አብይ የትግራይ ጊዜያዊ መንግስት ፕሬዚደንት የሚሆንን ሰው ጠቁሙኝ በሚል ቀነ ገደቡ ያልተቀመጠ የተቀመጠለትን ጥሪ ማቅረባቸውን ተከትሎ የተለያዩ አስተያየቶች እየተሰጡ ናቸው። ከስድስቱ የትግራይ ህዝብ አንዱን ተፈናቃይ እንዲሆን እንዳደረጉት የታወቀና አብዛኛው የክልሉ ህዝብም የኢንተርኔት የመጠቀም እድልና ልምድ የሌለው አርሶ አደር በሆነበት ሁኔታም በኢሜይል ፕሬዚደንት ጠቁሙኝ ማለታቸውን የትግራይን ህዝብ እንደማዋረድና ራሱን ለማስተዳደር ዋጋ የከፈለውን ህዝብ እንደመናቅ አድርገው የቆጠሩትን በርክተዋል። ህወሓት ይህንን የጠቅላይ ሚኒስትሩን ጥሪ ተቀባይነት የሌለው ያለው ሲሆን ጄኔራል ታደሰ ወረደን የጊዜያዊ መንግስቱ ፕሬዚደንት ለማድረግ ተስማምተን ነበር ብለዋል። የሰላም ስምምነቱን የሚቃረኑ የተናጥል ውሳኔዎችና ተግባራት ሊቆሙ ይገባል። ያለው ድርጅቱም ለሰላም ሲባል ትግራይ ልትሸከመው የማይገባት መከራን ትሸክማ ቆይታለች። በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው በተለይም የትግራይ መብትና ህልውናን የሚመለከቱ የስምምነቱ ይዘቶች የመፈጸም ተግባር ሳይሆን በስምምነቱ የሌሉ ጉዳዮች በተናጥል ውሳኔ ትግራይ ላይ በመጫን ስምምነቱን በሚጎዱ ተግባራት ላይ ተጠምዶ ይገኛልም ብሏል። የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ህወሓት ይህ ያልተሳካው የኢትዮጵያ መንግስት የፕሪ የኢትዮጵያ አፈጻጸምን በሚመለከት በሚከተለው የተሳሳተ አካሄድና ፖለቲካ የትርምስ እንዲኖር በመስራቱ ነው ብሏል። በተለይ አሁን ላለንበት ወቅት ከዚህ በፊት የነበሩና የሰላም ስምምነቱን የሚቃረኑ ተግባራት በተጨማሪ ሌሎች አዳዲስ ጥሰቶች እየተፈጸሙ ናቸው በማለት የከሰሰው ህወሓት በሰላም ስምምነቱ መሰረት አንዱ ተዋናይ ወገን ሌላኛውን ወገን በቀጥታም ይሁን በተዘዋሪ ያለማጥቃት ግዴታ አለበት። የጥላቻ ፕሮፓጋንዳም የተከለከለ ነው። እነዚህን ግልጽ ግዴታዎችን በመጣስ የኢትዮጵያ መንግስት የትግራይን ና የሚፈታተን ሁኔታ ለመፍጠር መስራት ከጀመረ ረጅም ጊዜ አስቆጥሯልም ብሏል። ይህንን ለመፈጸም ከፍተኛ መጠን ያለው ሀብትን አፍስሶ እየተረባረበ ነው ሲልም ወንጅሏል። በስምምነቱ መሰረት የትግራይ ጊዜያዊ መንግስት በህወሓትና በኢትዮጵያ መንግስት አማካኝነት እንደሚቋቋም ያስታወሰው ድርጅቱም ጊዜያዊ መንግስቱ የሰላም ስምምነቱ ውጤት እንጂ የኢትዮጵያ መንግስት የተናጥል ውሳኔ አይደለምም ብሏል። ይሁን እንጂ ይህንን የሚጥስ ግልጽ እንቅስቃሴ እየተደረገ ይገኛል በማለት ማሳያዎችን ጠቅሷል። ባለፉት ጊዜያት ያላቸው የኢትዮጵያ መንግስትና ህወሓት በነበራቸው ግንኙነት ህወሓት በጊዜያዊ መንግስት ውስጥ የነበረውን ፕሬዚደንት ማንሳቱን ተከትሎ እንዴት እንደሚተካ ከኢትዮጵያ መንግስት ጋር ተነጋግሯል። በዚህም መሰረት እስካሁን ያለውን የስራ አፈጻጽም በመገምገም ፕሬዚደንት ለመቀየር ከስምምነት ተደርሷል። ስለሆነም ጄኔራል ታደሰ ወረደ ፕሬዚደንት እንዲሆኑም የህወሓት ማዕከላዊ ኮሚቴ ወስኖ በኢትዮጵያ መንግስት ወገንም ተቀባይነት አግኝቶ ነበር ሲል ገልጿል። ይሁን እንጂ ይህንን ስምምነት ወደ ጎን በመተው በጠቅላይ ሚኒስትር ጽህፈት ቤት በኩል የተሰራጨው የጥቆማ ጥሪም ፕሬዚደንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጥር ውሳኔ በሚመስልና የሰላም ስምምነቱን የጣሰ አካሄድ ስለሆነ ተቀባይነት የለውም ሲልም አሳውቋል። የትግራይ ህዝብ በዘር ማጥፋቱ ጦርነት የደረሰበት ጉዳት እንዲካስ ጥረት ከማድረግ ይልቅ እንደ ነዳጅ የመሳሰሉ ወሳኝ ሸቀጦች እንዳይገቡ በመከልከል ትግራይ ውስጥ የሚካሄደውን የህይወት አድን ስራ እንዲቆም በማድረግ በተጋሩ ህይወትና ኑሮ መጫወት ቀጥሎበታል ሲልም የኢትዮጵያ መንግስት ሲል የገለጸውን የብልጽግናው አገዛዝን ወንጅሎታል። የነዳጅ ክልከለው ጸረ ሰውና በዘር ማጥፋት ወንጀል የሚያስጠይቅ ነው ያለው ህወሓት፣ ከዚህም ባሻገር የህዝቡን ሰላም የሚበጠብጡ ሰፋፊ እንቅስቃሴዎች እየተደረጉ ይገኛሉ ሲልም አክሏል። ሰላማቸውን ለማስቀጠል ዋጋ እየከፈሉ የትግራይ ሰራዊትና አመራሩ በበሬ ወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ሲልም ጠቅሷል። የኢትዮጵያ መንግስት ከህወሓትና ግጭት ቀስቃሽ ተግባራት ተቆጥቦም ዘላቂ ሰላምና የጋራ ጥቅምን በሚያረጋግጡ ተግባራት ላይ እንዲያተኩርና የሰላም ስምምነቱ የሚፈጸመውን በሁለቱ ተፈራራ ዎች መካከል በሚደረግ ንግግር ስለሆነም፣ የተናጠል ውሳኔዎች እንዲቆሙም ህወሓት ጥሪ አቅርቧል። ርዕሰ መስተዳድሩ የድምፃዊ ዘፈን በክልሉ እንዳይዘፈን ትእዛዝ ሰጡ። ዘፈኑን ከፍተው ሲያጫውቱ የተገኙ መዝናኛ ቦታዎችና ግለሰቦችም እርምጃ እየተወሰደባቸው እንደሆነ ድምፃዊው ለኢትዮ ፎረም ተናግሯል። የሲዳመኛ ሙዚቃ አቀንቃኙ ድምፃዊ ዮሐንስ በቀለ ወይም በመድረክ ስሙ ተወኪቾም የዘፈናቸው ሙዚቃዎች በሲዳማ ክልል እንዳይዘፈን የከለከሉት የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ናቸው። ድምፃዊው በሲዳማ ክልል ህዝብ ላይ የሚደርሰውን የመልካም አስተዳድር ጦት የባለስልጣናት ዝርፊያና የግፍ አገዛዞችን በማህበራዊ ሚዲያ ካጋለጠ በኋላ በክልሉ ፕሬዚደንት ምላሽ ተሰጥቶት ነበር። አቶ ደስታ ሌዳሞም ድምፃዊ በአስተዳደራቸው ላይ የሰነዘረውን አስተያየት ለመከላከል ብለው በሰጡት አስተያየት ቶኪቾ ሲዳማን አያውቃትም። ከሐዋሳ ኪሎ ሜትር ርቀት ላይ ወስደን ብንጥለው መመለስ አይችልም በማለት ነበር ምላሽ የሰጡት። እኔ በመሰረቱ ቶኪቻ ሲዳማን ያውቃል ያላስ፣ ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርዶ ተመልሶ መንገዱን አውቁ አዋሳ ይገባል ብዬ አላም። በዚህ መልኩ አስተያየት የተሰጠው ድምፃዊው በበኩሉ ይህንን የፕሬዚደንቱን አስተያየት አስመልክቶ ለኢትዮ ፎረም ሲናገር ሐዋሳ ተወልዶ ያደገ መሆኑን ያብራራና ይህ የፕሬዚደንቱ ንግግር የሚያሳይ ነው። እኔ ሶስት ኪሎ ሜትር ከሐዋሳ ወጥቼ በጥለው መመለስ አይችልም በማለት ምላሽ ሰጥቷል። ልኬቱንም ነው አሁን እየመራን ያለው ሰው ደረጃውን ነው የሚያሳየው ማንነቱን ነው ሚያሳዩ ብቃቱን ነው የሚያሳየው። እሱ የጭንቅላቱ የማይንድ ሴት ካፓሲቲውን ነው የሚያሳየው እና ሰላሳ ኪሎ ሜትር ይሄ ሰውዬ አንደኛ ያውቀኝ፣ ሰላሳ ኪሎ ሜትር እሱ ሶስት ሜትር ይሄዳል እንዳይሉት አስ በዚህ ደረጃ እኔንም አያውቅም፣ ሲዳማንም ከነጭራሹ አያውቅም። ሲዳማን ቢያውቅ ኖሮ ሲዳማን ቢያውቁ በዚህ ደረጃ በዚህ ደረጃ አይበድሉም ነበር። የክልሉ ህዝብ የሚደርስበትን መድሎና ዝርፊያ በማህበራዊ መገናኛ ዘዴዎች በብዛትና በድፍረት እየተናገር ያለው ድምፃዊ ዮሐንስ ቶኪቹም ከአቶ ደስታ ሌዳሞ ጋር የገባበትን ውዝግብ ተከትሎም ዘፈኖቹ በየትኛውም የክልሉ ከተሞች እንዳይከፈቱ ትዕዛዝ ተሰጥቷልም ተብሏል። የዘንድሮ የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላ በዓል መጪዎቹ ቀናት ላይ ይከበራል። ክብረ በዓሉን በማስመልከት ልዩ ልዩ ዘፈኖችን ያዜመው ድምፃዊውም ሙዚቃዎቹ ህዝብ በሚሰበሰብባቸው የመዝናኛ ቦታዎች የሚሆን በየትኛውም ሁኔታ እንዳይከፈቱ የክልሉ ፕሬዚደንት ደስታ ሌዳሞ ትዕዛዝ መስጠታቸውንናም ይህንን ሲያደርጉ በሚገኙት ላይም እርምጃ እንዲወሰድ ማዘዛቸውን ለጣቢያችን ተናግሯል። ጨንበላላ ማለት በዓሉን ያስተዋወቀ የኔ ሙዚቃ ነው። ጨንበላላ የሚለው ሙዚቃ ነው። ማንም ይህንን ያውቃል። እና አሁን ኖርማሊ እሱም ብቻ ሳይሆን ማንኛውም የኔ ሙዚቃ እንዳይከፈት ከልክለዋል። በፖሊስ ነው። በጉልበት ነው በጉልበት ነው። በግድ ትከፍቱና ተብሎ በእርግጥ ሊያቆሙ አልቻል ስልክ፣ የሆነ የሆነ ወረዳማ ስልክ ሁሉ መቀማት ጀምሯል። ባሳለፍ ነው መስከረም በአዳማ በተካሄደው የብልጽግና ፓርቲ ስብሰባ ላይ አቶ ደስታ ሌዳሞ የፈረንጅ ምግብ አብሳይ ወይም ሸፍ ቀጥረሃል በሚል ጠቅላይ ሚኒስትር አብይ አህመድ እንደተቿቸው መዘገባችን የሚታወስ ነው። የሚመሩት ክልል በአንጻሩ መምህራንና ሌሎችም የመንግስት ሰራተኞች ደሞዝ የማይከፈላቸው ሙስና፣ የተንሰራፋበትና የጎሰኝነት አሰራር የበዛበት እንደሆነ ነዋሪዎች ይናገራሉ። ይህንን ተግባር በማጋለጥ ተግባር ቀዳሚ ሆኖ የታየው ድምፃዊ ደግሞም ዘፈኑ እንዳይከፈት በፍቼ ጫምበላላ ለበዓል ዋዜማ መመሪያ ተላልፎ ተተግብሯል። በሀገሪቱ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ መምጣቱ ተነገርም አንድ ሆስፒታል በሰባት ወራት ውስጥ ብቻ አርባ ሰዎች ራሳቸውን ማጥፋታቸውን መዝግብ ያለው ሲል አሳውቋል። የብልጽግናው ዘመን ለልማት ተብሎ ሰው ራሱን ያጠፋበት ሁነት የተመዘገበበት ዘመን ነው። አገዛዙ ደግሞ እንኳን በቁም ያሉ ሰዎችን መቃብሮችን ማፈናቅሎ ማልማቱን ሲገልጽ ነው የሚታወቀው። በአዲስ አበባ ብልጽግና የኮሪደር ልማት በሚለው መርሃ ግብሩ ሳቢያም በርካቶች ራሳቸውን ስለማጥፋታቸው ያገዛዙ ሰዎች ጭምር አሰራጮት መረጃ ያሳያል። ራሳቸውን የሚያጠፉ ዜጎችና ምክንያቱ ከእንዲህ ያሉ ጉዳዮች ባሻገር ከግለሰባዊ ጉዳዮች ጋር የተገናኘ ቢሆንም እየጨመረ ስለመምጣቱ ግን መረጃዎች ያመለክታሉ። በ2017 ሰባት ወራት ውስጥ ብቻ አርባ የሚሆኑ ሰዎች ራሳቸውን ማጥፋታቸውንም የቅዱስ ጳውሎስ ሆስፒታል አሳውቋል። በሀገሪቱ ራስን የማጥፋት ሁኔታ በተደጋጋሚ እየተከሰተ ያለናም ራሳቸውን የሚያጠፉ ሰዎች ቁጥርም ከእለት ወደ እለት እየጨመረ ስለመምጣቱም አሳሳቢነቱም ከፍተኛ እየሆነ ስለመሄዱ ነው የተነገረው። በቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት የሆኑት ዶክተር ምሬሳ በላይ እንደሚናገሩት ባለፉት ሰባት ወራት ራሳቸውን ካጠፉ ሰዎች መካከል 25 ወንዶች ሲሆኑ 15ቱ ደግሞ ሴቶች ናቸው። ሆስፒታሉ በአመት እስከ 4 ሺ የሚደርስ አስከሬን፣ በቀን ደግሞ እስከ 12 የሚሆን አስከሬን ምርመራ ማድረጉን አሳውቁም። በአጠቃላይ ራስን ከማጥፋት ጋር ተያይዞ ወደ አስከሬን ምርመራ ክፍል የሚመጡትም በወጣትነት የዕድሜ ክልል ያሉ መሆናቸውንና በፆታ ደግሞ ወንዶች ከፍተኛውን ቁጥር እንደሚይዙ ማሳውቋል። ሰዎች ራሳቸውን የሚያጠፉበት ሁኔታ በአብዛኛው ራሳቸውን በመስቀል እንደሆነም ነው የተቋሙ ሪፖርት የሚያሳየው። የሱዳን ጦር ካርቱም የሚገኘውን ዓለም አቀፍ የአውሮፕላን ማረፊያ ከፈጥኖ ደራሽ ኃይሎች እጅ መልሶ መቆጣጠሩን ይፋ አደረግም። ጦሩ በደቡባዊ ካርቱም ከተማ የሚገኘውን የአውሮፕላን ማረፊያ ዛሬ የተቆጣጠረው በአካባቢው የነበሩትን የፈጥኖ ደራሽ ወታደሮችን ከቦ ከደመሰሳቸው በኋላ ስለመሆኑ ያሳውቀው ያሳወቀው የጦሩ ቃል አቀባይ ብርጋዴር ጀኔራል ነቢል አብደላህ ለአዣንስ ፍራንስ ፕሬስ እንዳሉት የፈጥኖ ደራሽ ጦሩ የአውሮፕላን ማረፊያውን እንደ ጎርጎሩ ሳይሆነ የዘመን ቀመር ከመጋቢት 2023 ጀምሮ ተቆጣጥሮት ነበር። የሱዳን መከላከያ ጦር ባለፈው አርብ በከተማ የሚገኘውን ፕሬዚደንታዊ ቤተ መንግስት በማግስቱ ቅዳሜ የሀገሪቱን ብሔራዊ ባንክ ተቆጣጥሯል። የዓይን ምስክሮች በበኩላቸው የፈጥኖ ደራሽ ኃይል ወታደሮች ከተማን ትተው ጀበል አወያ ወደ ተባለው አካባቢ መሸሻቸውን ገልጿል። የፈጥኖ ደራሽ ኃይሉ አውሮፕላን ማረፊያውን ስለመነጠቁ ማረጋገጫ አሊያም ማስተባበያ ለመስጠት ፈቃደኛ ለመሆኑንም ዜናው አክሏል። ሩሲያ ከዩክሬን ጋር የተኩስ አቁም ስምምነት ከማድረጓ በፊት የተጣሉ ማዕቀቦች እንዲነሱላት ጠየቀች። ሩሲያ ከዩክሬን ጋር በጥቁር ባህር ላይ የሚያደርጉትን ጦርነት ለማቆም ስምምነት ከመፈጸሙ አስቀድሞም የተወሰኑ የምዕራባውያን ማዕቀቦች መነሳት አለባቸው ስትል አሳውቃለች። ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ ስለመሆኑ ነው የምትገልጸው። አሜሪካ ሁለቱ ወገኖች በጥቁር ባህር ላይ በሚደረጉ ጥቃቶች ዙሪያ ተኩስ ለማድረግ መስማማታቸውን ባሳወቀች በሰዓታት ልዩነት ውስጥ ክሬምሊን ውሳኔውን የምትቀበለው በበርካታ የሩሲያ ባንኮች ላይ የተጣለ ማዕቀብ ከተነሳ ብቻ ስለመሆኑም አሳውቋል። የሩሲያ ጥያቄ በሀገሪቱ የግብርና ባንክ ላይ የተጣለው ማዕቀብ እንዲነሳናም የድርጅቶቹን ዓለም አቀፍ የክፍያ ስርዓት መዳረሻ ገደብ እንዲነሳ የሚለውንም ያካተተ ሆኗል። ይህ በእንዲህ እንዳለ ሞስኮ በወደብ ከተማ ሞኮላቭ ላይ በሰው አልባ አውሮፕላኖች ጥቃት መሰንዘሯን ተከትሎም ፕሬዚደንት ቮሎዲሚር ዜሌንስኪ ጥቃቱ ግልጽ ምልክት ነው ሩሲያ ሰላማት ለግም ሲሉ ተናግሯል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።